ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ እንዲሽላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ኖህ ከታሰረ በኋላ ወደ ፖሊስ ጣቢያ እየገባ ባለበት ይናገራል። ኮሚሽነር፣ ትንሽ የበዛ ግን አልመሰለህም? ለምንድን ነው እሱ? ምንድነው ጥፋቴ? ያደረግኩት ነገር ምንድን ነው? እጅ ላይ እስካቴና ለምንድነው የታሰረልኝ? ወንድሜ ዝም ብለህ ወደ ውስጥ ግባ፣ ወደ ውስጥ ግባ። ከፊት ለፊትም ኃላፊያቸው የፖሊሶቹ ኃላፊ ይደርሳል። ምንድነው እሱ? እየተቃወመ ነው፣ አልገባም እያለ ነው። ወይ አለቃይ፣ እኔ በፍጹም አልተቃወምኩም። ኮሚሽነር፣ እኔ ወደዛ ቤት የሄድኩት ሙሽሬን ይዤ ለመሄድ ብቻ ነው። ሚስቴን፣ የወደፊት ሚስቴን ይዤ ለመሄድ ነው። ሌላ ጸብ ፈልጌ አልነበረም። ይዘውት ከመጡት ፖሊሶች ውስጥ ማንደኛው ይናገራል። እምቢ ብሎ ነበረ ኮሚሽነር ከዚህ በተጨማሪ ደግሞ እዛ ቤት ውስጥ ያሉት የቤቱ ባለቤትና ኃላፊዎች አስቸግሯቸው እንደነበረ መስክረውበታል። እነሱ ጠርተውን ነው ወደዚያ ያመራ ነው። ሰውየው ችግር እየፈጠረብን ነው ብለው ደውለው ልንሄድ ነው ኮሚሽነር፣ እያለ ነው ይናገራል። የኔ ጋብቻ የቀን ቅዳሜ ነው። ከእሷ ጋር የምጋባው ቅዳሜ ነው። በዚህ መሀል ግን የተወሰነ በኔና በእሷ መካከል ጸብ ተፈጥሮ ነበር። ለማንኛውም በቃ ወደ ውስጥ አስገቡት፣ እያለ ኃላፊያቸው ይሄዳል። እኒሄድ፣ እንግዲህ ተንቀሳቀስ። በቃ ወደፊት ሄድ። ጠበቃዬን ላናግር። በመጨረሻም ኖህን በቀኝና በግራ እንደያዙት ወደ ማረፊያ እስር ቤት ውስጥ ያስገቡታል። ኖህም ልቡ ይሰበራል። እኔ የምለው ፖሊስ ቃሌን እንኳን አትቀበሉኝም እንዴ? ዛሬ፣ እሱ ነገ ይደርሳል። ለዛሬ ግን ማረፍ አለብህ። ስለዚህ እስከ ጠዋት ድረስ እዚሁ እንደታሰርኩ ነው የምቆየው? ምሽቱን የምታሳልፈው እዚህ ነው። በል መልካም ምሽት ይሆንልህ፣ ጠዋት እንገናኛለን ብለው ተናግረው ከርቸሌ ውስጥ አስገብተውት ፖሊሶቹ ጥለውት ይሄዳሉ። በሌላ በኩል አደጋውን ሰምታ ሜሊክ በመጨረሻ እናቷ ጋር ሱምሩ ጋር ይገናኛሉ። ነው እማዬ፣ በጣም እኮ ነው የደነገጥኩት፣ በጣም ነበር የደነገጥኩት ስነግኝ። አሁን ደህና ነሽ ወይ ማዬ? ደህና ነኝ፣ ደህና ነኝ። ከዚህ በተጨማሪ ሕክምናም ተደርጎልኛል ደህና እንደሆንኩ ተነግሮኝ፣ ስለዚህ ልጅ አትጨነቂ፣ አታስቢ። በእውነት ፈጣሪ ይመስገን እማዬ። ምንድን ነው እሱ የተፈጠረው ግን ምንድን ነበር የሆንሽው? ይኸውልሽ ከፊት ለፊቴ አንድ ዕቃ የጫነ መኪና ነበረ፣ እሱ እቃውን ሲጥለው ከሱ ሸሻለው ስል ነው እንደዚህ አይነት አደጋ የደረሰብኝ። በእውነት ማዬ፣ በጣም ፈርቼ ነበረ። በደህና የማግኘሽ ራሱ አልመሰለኝም ነበር፣ ድንግቼ ነበር። አሁን አትጨነቂ፣ ደህና ነኝ። መልካም። በመጨረሻም እናትና ልጅ እየተጓዙ ባለበት ጭንቅላቷን ነቅነቅ እያለች በአግራሞት ግራ ትጋባለች። ይህን የተመለከተችው ሜሊክ እማዬ፣ ደህና አደለሽም እንዴ? እያመመሽ ነው ልጄ፣ እኔ ደህና ነኝ፣ ምንም አልሆንኩም። እርግጠኛ ነሽ ማየ? ይኸው ልሽ የህመም ስሜት የሚሰማሽ ከሆነ ተመልሰን ሆስፒታል መግባት እንችላለን፣ ሕክምና ይደረግ ልሽ። እንደዛ አይደለም እንደዛ አይደለም፣ ኔ ልጅ፣ ደህና ነኝ። አሁን የተፈጠረውን ነገር እያንዳንዱን ነገር እያስታወስኩ በህልሜ ነው ወይስ ደግሞ በሁኔ ነው እያልኩ ግራ እየገባኝ ነው። ወይ ፈጣሪ! ወይም አየ፣ የዛን ጊዜ እንቅልፍ ስሉ ነበር መቼም፣ እንዳትኝ እያሽከረከርሽ፣ በዚህ ምክንያት ነው አደጋ የደረሰው እንዳያትኝ። ማየ፣ እንደዛ አይደለም ልጄ። ነገር ግን አደጋው ከደረሰብኝ በኋላ በከፊል የተወሰነ ነቅቼ ነበረ። ይገርምሻል አይኖቼን እንደምንም ብዬ ከህመም ጋር እየታገልኩ ገለጥ በማድረግበት ሰዓት ከፊት ለፊቴ ህክመትን አግኝቻት ነበር። እኔ ጋር መታ ነበር። ይገርምሻል መኪናው አደጋ ጋር ምን እያልሽ ነው ያልሽው? ማዬ ህክመት ነው ያልሽው? አዎ እሷ መታ ነበር። ከኔ ጋር ነበረች። እርዱኝ እያልኩ ነበረ። እርጅኝ ብዬም ጠይቂያት ነበር አስታውሳለሁ። ልጄ አዎ ከፊት ለፊቴ ነበረች። በዚህ ቅጽበት ግን ከፊት ለፊቴ የተሰወረች ወደዛው ጠፋችብኝ። እንዴት ይሆናል ይሄ ነገር ማየ። እርግጠኛ ነሽ ግን ማየ? እሷ መታ ነበር። እንደዚህ አይነት ሁኔታ ይሄ ሁሉ አደጋ ተፈጥሮብሽ ጥላሽ ሄዳለች እንድትሞች ማለት ነው እኔ እንጃ፣ ብቻ ይመስለኛል ወይ በህልሜ ሊሆን ይችላል። የኔ ልጅ አልገባኝም፣ ወይ ፈጣሪ ወይ እያለች ሜሊክ ቅር ትጋባለች። በእውነት አላምንም፣ እማዬ፣ እንዴት ይሆናል ይህንን ነገር አትፈቅድም ወይም ደግሞ አታደርገውም ብዬ ለማሰብ ግራ አጋባለሁ ምክንያቱም ሴትየዋ እማየ ሂክመት ነች ልታደርገው ትችላለች እኛ ልቅ ብንል በንሞት ደስተዋ ነው ለሷ አይ እንደዛ እንኳን ምጨከን አይመስለኝም ሜሊክ በቃ እንደ ቅዠት ነገር አድርጎኝ ነው የሚሆነው ውልሽ ለማንኛውም ሜሊክ ይህንን ነገር አሁን የነገርኩሽን ነገር በፍጹም ለታሲን እንዳልነግረው ስለአደጋውም ቢሆን ችንግር የለውም እማዬ አልነግረውም በተለይ ደግሞ ስለ ሂክመት በፍጹም አልነግረው ይህን ነገር ማወቅ የለበትም እሱ ልክ ነሽ ከዚህ በተጨማሪ በተለይ ደግሞ ወንድሜ ኖህም ማወቅ የለበትም በእርግጠኝነት ይህን ነገር ካወቀ ያብዳል እሱ ማረ መረጋጋትና ማቆም አንችልም እማዬ። ልክ ነው የተናገርሽው ልጄ። እኔ እምልሽ ግን ወንድምሽ ጋር ደውለሽለት ነበር ዛሬ? ስልኩ እኮ አልሰራልኝ አልደወልኩለትም እማዬ። ለማንኛውም እማዬ፣ ዋናው ነገር ከአደጋው መትረፍሽ ነው። ከዚህ በኋላ አትጨነቂ፣ እሺ? ልጄ፣ ደህና ነኝ። በሌላ በኩል ኖህ ከጠበቃዋ ጋር እያወራ ነው። ይኸውልህ ወንድሜ ነው ወደፊት መጠንቀቅ ይኖርብሃል። ተመሳሳይ ችግር ከፈጠርክ አደጋ ውስጥ ትገባለህ። ይገባሃል አይደል የምናገረው? እንደዛ ነው መሆን ያለበት፣ መጠንቀቅ አለብህ። ቦታው ላይም እየተንቀለቀለች በመጨረሻ ሜሊክ ደርሳለች። ከወንድሟ ጋር ትፋጠታለች። እየተናደደችም ወደሱ ጋር ቀረብ ብላ፣ ቆይ አንተ ሰው ምን እያደረክ ነው ያለው። ምን እያደረክ ነው ንገረኝ። ምን ሆነሻል? ተረጋጊ። ከዚህ በተጨማሪ ይኸውልሽ ጠበቃዬም ብትሆን ከኔ ጋር ነው ያለችው። ንገረኝ ንገረኝ፣ እስኪ ምንድነው ሰው ቤት ዘለህ የገባኸው ያለ እነሱ ፍቃድ ምን ማለት ነው? ታስረዳኛለህ? ፈገግ እያለ ኖህ ይናገራል ጠበቀ ሀንዴ በጣም ይቅርታ ውልሽ እኔና እሷ መንታ ልጆች ነን እና አንዳንድ ጊዜ እህቴ ልክ እንደዚህ ትሆናለች እኔ እንደመሆኑ ማለት ነው እንዳትገረሚ እሷም ማለት ልክ እንደኔ ነች የውልሽ ወይዘሪት አንዴ ይቅርታ አድርጊልኝ በርግጥ ነገር ግን ወንድሜ የውልሽ ሊያሳብደኝ ነው የሚሰራውን ስራ ተመልከች ወይዘሪት ሜሊክ የውልሽ ተረጋጊ አትጨነቂ ጉዳዩን ፈተነዋል በቀላሉ ነው ምን ማለት ነው ፈተነዋል ማለት እስኪ አብራሪልኝ ምንድን ነው እሱ ክሳቸውን ውድቅ አድርገዋል። እነሱ እንደዛ እንኳን አይደለም ክሳቸውን ውድቅ አላደረጉም፣ ነገር ግን ይግባኝ የሚለው ላይ ፎርም ሞልተናል። በመጨረሻም ተፈቅዶለታል። ወንድምሽ መውጣት ይችላል። እዚህ አይቆይም ማለት ነው። በሉ እንግዲህ እህትና ወንድም፣ መሄድ ይኖርብኛል። ሌላ ስራ አለብኝ። አዲስ ነገር ካለ ደውል፣ ሊኖር እናወራለን። ችግር የለው፣ ምንም ችግር የለም። ጠበቃ አመሰግናለሁ መልካም ቀን ይሁንላችሁ። በመጨረሻም ሜሊክ ተናዳ ወንድሟን ጥለው እየተራመደ ትሄዳለች። ይኸውልሽ ሜሊክ፣ ምን መሰለሽ? እባክህ ለፈጣሪ ብለህ ምንም አይነት ነገር ከአንተ መስማት አልፈልግም። በቃ አታውራኝ ብያለሁ። አንድ ጊዜ አዳምጪኝ። ይኸውልሽ፣ እኔ ወደዛ ቤት እኮ የሄድኩት ያንን ቤተሰብሬ፣ ወደ ውስጥ ለመግባት አይደለም፣ ይቅርታ ለመጠየቅ ነበረ። ሁሉንም ሰው ይቅርታ ለመጠየቅ ሲቪል ላይን ይቅርታ ለመጠየቅ ነው የሄድኩት። እኔ በጉልበት ያደረግኩት ነገርም አልነበረም። ለይቅርታ ብቻ ነበር የሄድኩት ሜሊክ። እንደሱ አታፍጭና አተመልከች፣ እየነገርኩሽ ያለሁት እኮ ይቅርታ ለመጠየቅ ነው የሄድኩት ነው ያልኩሽ። ይህን ሁሉ ነገር ካደረግክ በኋላ ይቅርታ መጠየቅ ትርጉም ያለው ይመስልሀል? ይኸውልሽ፣ አስገድደው ይገባሻል። አይደለም የምናገረው ነገር ተገድጃለሁ። ቆይ ለምንድ ነው ሰው የሚናገረው ነገር የማይገባ አንተ ንገረኝ። አንተ ባደረግከው ነገር እኮ ነው እራስህን ችግር ውስጥ የቀጠጥከው ሲቪላይን። አጥሃታል በራስህ ችግር ምክንያት። እኔ መቼም ቢሆን እሷን ሊወልሽ እንደዛ ትናገ እውነቱን ልንገርህ ሲቪላይን ከዚህ በኋላ አታገኛትም። በቃ አታታል ወደ ሳንሳላን ቤተ መንግስት ወደ መሰለ ቤት ውስጥ ተመልሳ ገብታለች፣ እነሱ ጋር ገብታለች። አለቀ በቃ ካንተ ሸሽታ ሄዳለች። ትክክል እኮ ያደረገችው እያለ ነው ይናገራ ምንም አደረገች ምንም በእሱ አልፈርድባትም። ትክክል ነች። የተፈጠረው ነገር ሁሉ እኔ ላይ የደረሰው ነገር ሁሉ ይገባኛል። ነገር ግን የውልሽ ተመልከች፣ እኔና እሷ እንጋባል። በሚቀጥለው በሚመጣው ቅዳሜ እኔና እሷ የምንጋባበት ቀን ነው። አሁን ልቧን አሸንፈዋለሁ፣ እርግጠኛ ነኝ። እረባከህ ታሸንፋታል አሸንፋታል። እንዴት አደረገ እስኪ ንገረኝ። ከዚህ በተጨማሪ እንዴት ነው እሱ እርግጠኛ የሆንኩ ንገረኝ። ምክንያቱም ያቺ ልዕልት በፍጹም እኔን ከልቧ ልታስወጣኝ አይችልም። ይህን ደግሞ አሳይሻሉ። አስወጥተሃል፣ ልጅ እያልኩ ነው ያለሁት። አትፈልግም። ከዚህ በኋላ ካለህበት የቅዠት ህልም ውስጥ መንቃት አለብህ ወንድሜ። አይኖችን ከፈት አድርገ ተመልከት። እሷ ከዚህ በኋላ አፈልገም። እኔም በሆነው ሁሉ ተከፍቻለሁ፣ ተናድጃለሁ አንተ ላይ በተፈጸመው ነገር። ነገር ግን የራሴ እጅህን ያገኘው። ከዚህ በተጨማሪ ጋብቻ የሚባል ነገር ከዚህ በኋላ አይኖርም። ሲቪላይ አትቀበልም። ከዚህ በኋላ ከአንተ ጋር መጋባት አፈልገ ለማንኛውም በመኪና ውስጥ ጠብቃለሁ መግባት ትችላለህ በመጨረሻም እህትና ወንድም ወደ ቤት ተመልሰዋል ሶምሮን ቁጭ ባለችበት እየትሄደች ነበር ሜሊክ በጠዋት እኔማ የት ሄዳለሁ ብለች ነው እማየ ወንድሜን ከፖሊስ ጣቢያ አስፈትቼ ልመጣ ነበር የሄድኩት ሶምሮም ትደነግጣለች የምን ፖሊስ ጣቢያ ፖሊስ ጣቢያ ደግሞ ምን ልትሰራ ሄደ ነው ኖህ በድጋሚ ምንድን ነው የፈጸምከው እማየ ስለ ፖሊስ ጣቢያ ወርሺው ምንድነው እሱ ግንባርሽ ላይ ያለው ምልክት ምንድነው ምንድን ሆንሽው እማየ ምንም አልሆንኩም ምንም አልሆንኩም ደህና ነኝ ትንሽ አደጋ ደርሶብኝ ነበረ። የምን አደጋ ነው ማየ? ምንም አልሆንኩም እኳ ልጅ፣ ያን ያክል የሚካብድ ነገር አልነበረም። ሜሊክም ትናገራለች። እናታችን የመኪና አደጋ ደርሶባት ነበረ፣ ኖህ ይሄው የምትመለከተው ግንባሯ ላይ ምልክቱ የዛ ነው። ከዚህ በተጨማሪ ሆስፒታል ቆይታ ነው የመጣችው። መጀመሪያ ግን ለማን እንደደወለች ታውቃለህ? ልጅ አለኝ ብላ አንተ ጋር ነበር የደወለችው። ልጇ ግን ስልኩን አንስቷል ወይ? ግራ እየተጋባ ነው ይናገራል። እማዬ በጣም ይቅርታ እኔ ትንሽ ንገራት። እንጂ ምን ትንተባተባለህ? ያደረግከውን ነገር ተናገር። እንደውም እኔ ልናገርልህ። እማዬ ከፈቀድሽ፣ ልጅሽ እንግዲህ ሲቪ ላይን ጠልፎ ይዞ ሊመጣ ነበር ያለነሱና እንዲሁም ደግሞ ያለሷ ፍቃድ በጉልበት የሰው በር ከፍቶ ገብቶ ነበር እና ደግሞ ሄዶ ሊናገር የነበረው ሲቪ በመሄድሽ በጣም ደስ ብሎኛል ሊላን ነበር እኔ ስለ ተውሽኝ፣ ትክክል ነው ያደረግሽው ይላል ነበር የሄደው። ምክንያቱም የኔ ባህሪ እንደዚህ እንደሆነ ጠንቅቄ አውቃለሁ እኔም ሊላን ነበረ እኔ መቼም ቢሆን አልቀየርም ብሎ ይቅርታ ምናምን ሊጠይቃል ነበር ሄደው። በመጨረሻም ፖሊስ ጣቢያ ልጅሽ ተገኘ። ማየ እንደዛ ማለት የተፈጠረው ኖህ በረጅሙ ተንፈሳሰም ብሎ ትናገራለች። በእውነት በእንደዚህ አይነት ጉዳይ ኖህ፣ በድጋሚ ካንተ ጋር መጨቃጨቅ በጣም የሚያደክም ነገር ነው። እኛ ሁልጊዜም ጊዜም ቢሆን ልንመክርህ እንፈልጋለን። ነገር ግን ይሄ ደረቅነትህና ለህኝነትህ በፍጹም ልትቆጣጠሩ አልቻልክም። በዚህ የተነሳ ሰው የሚናገረውን ሁሉ መረዳት አልቻልክም። እማዬ በቃ ገብቶኛል። አሁን በዚህ ጉዳይ ግን መጨቃጨቅ አለብን ብለሽ ታስቢያለሽ? ለማንኛውም አደጋው እንዴት ሊደርስብሽ ቻለ? ስለዛ ነው መነጋገር ያለብን። ሁሉን ነገር የው ህክምና አድርጌያለሁ። እኔ ምንም የተፈጠረ ነገር የለም፣ ደህና ነኝ። ቆይ አደጋው እንዴት ሊከሰት ይችላል? እማዬ ታክሲንን ወደ ኤርፖርት የሸኘሁት ነበረ ከዛ ስመለስ ነው። የሆነ ነዳጅ ምናምን የጫነ መኪና ነበር ከፊት ለፊት፣ ከሱ ላይ እቃው ወደቀበት ከዛ ቃ ስሸሽ ነው እንደዚህ አይነት አደጋ ውስጥ የገባሁት። ከዛ በኋላ የተፈጠረውን ነገር ማስታወስ አልችልም። ኤንሲም ጣልቃ ገብታ ትናገራለች። አደጋው ከተፈጠረ በኋላ ዓይኖቿን ገልጣ በሰመመን ውስጥ ሆና ስትመለከት ሂክመት ከፊት ለፊት፣ ከእሷ መኪና ፊት ለፊት መታ ነበረ ብላ ስትናገር ሱምሩ ትደነግጣለች። ሜሊክም ግራ ትጋባለች። የዚህን ጊዜ ኖህ ግራ ይጋባል። ምን ማለት ነው? ሱምሩም ትናገራለች። እህቴ ኢንሲ፣ ሂክመት መቼ መጣች? ከኔ ፊት ለፊት መቼ መጣች? አልገባኝም እያለ ኖህ ይጠይቃል። እንዴት ነው እሱ ሂክመት እዛ ቦታ ልትገኝ ቻለችው? አልገባኝም። እስኪ ንገሪኝ ኤንሴ እያለ ይጠይቃታል። ምን ሂክመት አልኩ እንዴ? ሱምሩ አንቺው ራስሽን እኮ በእርግጥ የተናገርሽ ይን ነገር አይደለም እንዴ? እኔ በፍጹም እንደዛ አላልኩሽም። ኤንሴ እርግጠኛ አይደለውም ነበር ያልኩት። ምናልባት በህልም ያይቻል ሊሆን ይችላል። እኔ ያልኩሽ አይደለም። ሜሊክም ትናገራለች። አዎ እማያለችው እንደዛ ነው። የእናትና ልጅን መተባበር ሲመለከት ኖህ የበለጠ ይጠረጥራል። እንደዛ ነው ያልነው አይደለም እንዴ? እያለች ሜሊክም ኢንሴን ለማሳመን ስትሞክር፣ እንደዛ አይደለም ያለችው አይቻታለሁ ብላኛለች። ለእኔ ሂክመት ከፊት ለፊት መታ በአይኖቼ አይቻታለሁ ብላኛለች። በእውነት እመላለሁ። እንደዛ እኮ ነበር ያልሽው እንዴት ተረስታሽ ቆይ ሱምሩ ሜሊክና እንዲሁም ደግሞ እናቷ ግራ ይጋባሉ እንደውም እርጅኝ ብያት ነበር እያልሽ ነግረሽኛል ነገር ግን ለእኔ እርዳታ ሳታረግልኝ ጥላኝ ሄደች ነው ያልሽው አይደለም እንዴ ምን እያልሽ ነው ያለሽው ቆይ ሜሊክ እያለ ነው ይቆጣል ኢንሴ እየተናገረች እኮ ነው ያለችው ሂክመት መታ ነበረ። ስለዚህ ይህን አደጋ ያደረሰችው ሂክመት ነች። የእሷ ተንኮል ነው። ኧረ በፍጹም እንደዛ አይሆንም ልጄ፣ ሂክመት እንዴት እንደዚህ እኔ ላይ ታደርጋለች? ው ለእኔ አላስታውስም ነበረ። ልክ እንደ ቅዠት እንደ ህልም ነበረ የሚታየኝ አደጋው ከደረሰ በኋላ ብዙ ነገሮች ተቀሸባብሮቤ ነበረ። ኮስተር እያሉ ኢንሴን ሲመለከቷት፣ ኧረ ለፈጣሪ ብላችሁ እንደዚህማ አትመልከቱኝ። አክስቴ ኢንሴ ሁሉን ነገር በግልጽ ንገሪ ለእኔ እያለ ይጠይቃታል። ጠይቃታል አዎ፣ በደንብ አድርገሽ ንገሪያቸው። አንቺ ቢያንስ ስትናገሪ ሊሰሙሽ ይችላሉ። እኔ ግን ስናገር ሁልጊዜም ቢሆን የሚያዳምጠኝ የለም በቀኝ ጆሮቸው ሰምተው በግራ ጆሮቸው ያፈሱታል። የምናገረው ነገር ጥርጣሬም በሙሉ ከንቱ አድርገው ነው የሚናገሩት። ምናልባት አንቺ አክስቴ ስትናገሪ ሊሰሙሽ ይችላሉ፣ ንገሪያቸው። ነገሩን ለማብረድ በመጨረሻም ሱምሩ ትናገራለች። እህቴ እንሴ ምናልባት ቁርስ ነገር ያስፈልገን ይመስለኛል፣ ብንበላ መልካም ነው። እሱን አዘጋጅልን። ሜሊክም ትናገራለች። በእውነት በጣም እርቦኛል። አዎ በጣም ጥሩ፣ ችግር የለውም። ተስፋ እየቆረጠ ነው ይናገራል። መጀመሪያ አንቺ፣ ከዛ በኋላ ሲቪ ላይ ከእህቴ ጋር ሆነ፣ ከዛ በኋላ ወንድሜ ታክሲን ሁሉም ማደጋ የተቀነባበረ ነበር። በዛ በተረገመ የሳን ሰላም ቤተሰብ ብዙ ችግሮች ደርሰውብናል። እያንዳንዱን ነገር ግን እናንተ ልትመለከቱ አልቻላችሁ። እኔ ከመጀመሪያው ጀምሮ የእነሱ ሴራ እንደሚሆነ ጠረጥር ነበር፣ ነገር ግን ልታምኑኝ አልቻላችሁ። እየተባባሉ በመወያዩበት ሰዓት ተለጥፋ ሂክመትም እያዳመጠች ነበር። አሁንም አየህ፣ በግልጽ ንገሪኝ፣ ሂክመትን በአይኖችሽ አይተሻታል ወይስ ደሞ አላየሻትም? አንቺ ጋር መታ ነበር ወይ ንገሪኝ? እርግጠኛ አይደለሁም እኮ አልኩ ልጄ፣ የዛን ሰዓት ራሴን አልነበርኩም። እንደዛ ከሆነ መልካምም፣ አየህ ብሎ ከተቀመጠበት ሲነሳ የልቴ ሜሊክም ትናገራለች፣ ከፖሊስ ጣቢያ አሁን መመለሳችን ነው፣ የት ነው የምትሄደው? በመጨረሻም ተለጥፋ ከምታዳምጥበት ሂክመትም እየሸሸ ትሄዳለች። እየውልሽ እህቴ፣ ምንም አላደርግም ቀጥታ ሄጄ ጠይቃታለሁ። እዛ ነበርሽ ወይስ ደግሞ አልነበርሽም ብዬ ህክመትን አናገራታለሁ። ተረጋጉ፣ በቃ እኔ ኮብድ አይደለሁም። በመጨረሻም ከሄደ በኋላ ሱምሩ በረጅሙ እየተነፈሰች እየተሰላቸች ትናገራለች። ልጄ እኔ ከዚህ በላይ አልችልም፣ በእውነት ልሻለሁ አልችልም። በቃ እማዬ ስለ እኔም እኮ ማሰብ አለብሽ። ለብዙ ዓመታት ይኸውልሽ እንደዚህ ነው የቀጠል ነው። ከወንድሜ ጋር እየተናደደች እየተራመደች እየሄደች ህክመት በሌላ በኩል ትናገራለች። አሁን ደግሞ ጭራሽ የባስ ብለሽ ልጅሽን ወደ እኔ እያመጣሽ ነው ማለት ነው። እኔ ላይ ነገር እየተመጠምሽ፣ በእውነት ፈጣሪ ማአት ያውረድብሽ። ሱምሩ መዓት ያውርድብሽ እያለችም ወደ ክፍሏ በገባችበት ቅጽበት ውስጥ ኖህም ይደርስባታል። ይመስለኛል አንተ ልጅ አሁን መስመር እያለፍክ ነው። ዝም ብለን ወንድ በሩን ከፍተህ የምገባው ምን እያደረክ ነው? የሆነ ነገር ልጠይቅሽ ነበር የመጣሁት። በጣም ጥሩ፣ ጠይቀኛ። እማዬ ላይ አደጋ ደርሶባት ነበረ ትናንት፣ ፈጣሪ እንኳን አተረፋት። ዋናው ነገር እሱን አደለም። እያ ላይ ትናከራለች ወይስ ደግሞ ራሴ ሄጄ በአካል ሄጄ እንኳን ፈጣሪ ማረሽ ልበላት እንደዛ፣ እንደ ጠይቃት ነው የመጣሁ እዚህ። እንደዛ ማረግ ከፈለግሽ ማድረግ ትችላለሽ፣ ነገር ግን የዛን ቀን ምሽት የት እንደነበርሽ ማወቅ ፈልጌ ነው የመጣሁት። ው ለአዳምጠኝ ነ ይሄ ቤት የኔ ቤት ነው አሁን ያለህበት ግማሹ ቤት የኔ እንደሆነ በደንብ አድርገህ ታውቃለህ አይደለም። ከዚህ ውጭ ግን እኔ የአንተ ቤተሰብ አባል አይደለሁም። ይህም ባትረሳው ደስ ይለኛል። የት እንደሄድኩ፣ መቼ እንደምወጣ፣ መቼ እንደምገባ ስለዚህ ማወቅ ያለብህ አይመስለኝም። ይህን ሪፖርት ማድረግ አለብኝ እኔ ለአንተ። ኤው ልሽ፣ ሂክመት፣ በደንብ አዳምጭኝ እማዬ ሞታ ነበረ በፈጣሪ ፍቃድ ነው የተረፈችው። አንቺ ደግሞ የዛን ቀን ምሽት አምሽተሽ ነበር የመጣሹ የገባሹ፣ አምሽተሽ ነበረ ይኸውልሽ እንደዚህ አይነት ነገሮች ደግሞ ሲጋጠሙ ዝም ለማለት ይከብደኛል። ስለዚህ እያልክ ያለው አንቺ ነሽ አደጋ ያደረስሽባት እያልቀ ነው። ስለዚህ አንተ ቤተሰብ ላይ የሚፈጸመው እያንዳንዱ አደጋ ከኔ ጋር ግንኙነት አለው አይደለም? ተወቃሿና ተጠያቂዋን የኔ እንደዛ እያልክ ነው። ገብቶኛል ሂክመት፣ እየቀለድኩ አይደለም። አልገባሽም የምናገረው ነገር ይመስለኛል። ምን ልታደርግ ነው? በጠዋት እኔ ክፍል ውስጥ ተገኝተሀል፣ በሩን እንኳን አላንኳኳም። እናቴ ላይ አደጋ ደርሷል ምናምን እያልክ እያወራኸኝ ነው። እንደዚህ አይነት የተቀዣበረ ወሬ ዘመተህ እንድቀበልህ ነው የምትፈልገው። ይሄ ንግግር ለእኔ እንደቀልድ ነው። ለማንኛውም እማዬ እንደዛ አደጋ ደርሶባት አይተሻት ነበር ወይስ ደሞ አላይሻት የጠየኩሽን ብቻ መልሽልኝ፣ ንገሪኝ። ምን እያልክ ነው ያለው? መኪና ውስጥ ይውልሽ አደጋ ደርሶባት በሞትና በሕይወት መካከል ነበረች። እንደዛ ሆና አይተሻታል ወይስ ደሞ አላይሻት? ስለዚህ እያልክ ያለኸው የመኪና አደጋን የደረሰባት እናትህ ፈገግ እያለም ኖህ ሜሊክን ይጠቅሳታል በጣም ጎበዝ ነሽ፣ እባክሽ የማስመሰል ችሎታ አለሽ በእውነት ፊልም ብሰሪ ጥሩ ተዋናይ ይወጣሻል ምን ማለት አለብኝ ቆይ ለአንተ ምንድነው መመለስ ያለብኝ አልገባኝም የምን አደጋ ነው ቆይ የምታወራው ስለምታወራው ነገር እኔ በፍጹም አላውቅም ምናልባት ተጋጅታ ሊሆን ይችላል የመኪና አደጋ አንችንሽ ያደረግሽው ምናምን ምንድን ነው ቆይ እኔ ምን እንድልህ ነው የምፈልገው ምን እያልክ ነው በዚህ ጉዳይ ላይ እጅሽ የለበትም አይደለ በፍጹም የለውበትም ደግም ያረጋግጥልሃለሁ፣ እኔ ምንም ነገር እጅ የለበትም። ነገር ግን ትርጉም የለውም እኔ የምናገረው ነገር ምክንያቱም አንተ መቼም ቢሆን እኔን አታምነኝም። ለማንኛውም አሁን የተናገርሽውን ነገር አምኜሻለሁ። ያስገርማል አይደለ በእውነት በል እስኪ። እንደዛማ ከሆነ ይኸውልህ፣ አንተ እኔን ካመንከኝ ከላይ ድንጋይ ተወርብሮ ይመታናል ጭንቅላታችን ላይ ያርፋል። ሂክመት ይኸውልሽ፣ ስርዓት የምትይዥ ከሆነ ምንም ነገር አይፈጠርም። ይገርመሃል፣ ቁርሴን ለመብላት ፓስታ እያዘጋጀው ነበር። እርቦኛል። ስለዚህ የጠየከኝን ነገር መልሱን ካገኘህ ወደ ቁርሴ ብመለስ ደስ ይለኛል። ከጨረስክ መልካም ቁርስ ይሆንልሽ፣ ሂክመት። አመሰግናለሁ፣ ኖህ። ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ሰዎች የደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁ